አዲስ ቪዲዮ መጥቻለሁ ይህንን ቪዲዮ በላይክ ጀምሮ ማለት ነው እዚህ ቤት ሊና እያለች ምንም ሰላም የለም ማለት ነው ከዚህ ቤት ካልወጣች በስተቀር ሰንዬና ክብሮም ደስ የሚል ፍቅር እና ደስ የሚል ቆይታ ደስ የሚል ፍቅር እርስ በራሳቸው እየተገላለጹ ከመች ከመች በአደባባይ ደግሞ ፍቅራቸውን ይገልጹ ይሆን እንዴ ብለን እኛ በተስፋ ስንጠብቅ ዛሬ ምን ቢፈጠር ጥሩ ነው ያው እዚህ ቤት ሊና ከኖረችበት ቀን ጀምሮ ብዙ ችግሮች ነው የደረሷቸው። አንደኛ ኪራንና ጽናትን አጣልታለች። ሁለተኛ ክብሮምና ሰኒን አለያይታለች ማለት ነው። እያደረገችው ያለው ድርጊት በጣም ከባድ ነው። አሁን ላይ ክብሮም ምንም የሚያውቀው ነገር የለም። ነገር ግን ከእሱ ጋር በቃ በጣም ትቀራረባለች። አንገቴን ሻኝ ምን ችግር አለው ባናግር ምናምን በሌላ ነገር አታስበው እያለች አሁን ላይ ክብሮም እና ሰኒ እንዲለያዩ አድርጋለች ማለት ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው። አገራችንን ሰላም ያደርግልን። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አዳዲስ ቪዲዮዎች እና አዳዲስ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ እያደረጋችሁ ተቀላቀሉ። ናሆሜ ደግሞ ምሩዬ የወደቀ ጣሳ እንድታነሳም አይፈልግም። ቤቱን እያጸዳች እያለ ነው የደረሰው እና እኔ የምነግርሽን አሰመኝም። ለምንድን ነው ሁልጊዜ እኔ እንደዚህ ስጮ ስለፈልፍ የኔን ንግግር ማትቀበዩ? የኔን ምክር ማትቀበዩ? እኔ እኮ ላንቺ ብዬ ነው። እባክሽን ምሩዬ፣ እኔው ራሴ እሰራለሁ እናም ደግሞ ሰራተኛም በባለፈው ለቅዱስ ስለተናገርኩኝ ሰራተኛ በምቀጥርበት ሰዓት ምንም ነገር እንድትሰሪ ስለማልፈልግ ነው። ለምንድነው የማትረጅኝ? ለምንድነው የማትሰሚኝ? ለምንድ ነው ከአቅምሽ በላይ የሆነ ስራ የምትሰሪው? ብሎ ናሆሜ ከምሩዬ ጋር ሲጣላ፣ ምሩዬም እባክን አትናደድ፣ እኔ እኮ ቀለል ያለ ስራ ነው የምሰራ፣ አሁን እኮ ደህና ነኝ ናሆሜ እያለችው ለማስረሳት ብትሞክርም ናሆሜ ፌንት ነቅሎ ነበረ። እናም ሲቀጥል ጽናት ደግሞ አለቀሰች። ጽናት ለምን አለቀሰች ልትሉ ትችላላችሁ። ጽናት ያለቀሰችበት ምክንያት የሰኒን በቃ፣ ሰኒ የሆነ ነገር ስትሆን በፍጹም አያስችላትም። ስለ ሰኒ ስልክ ስታወራ ነበረ። ማን ሊና ማለት ነው። ሊና ምንድን ያለችኝ፣ አቃጠልኳት፣ እንደዚህ ያደረግኳት ምናምን እያለች ስታወራ ሰማች። ጽናት ማለት ነው። ቆይ አንቺ ይህንን የምትናገሪው ጓደኛዬ ነው አደል፣ ሰኒ ነው አደል ስትል፣ ኧረ በፍጹም እኔ ሰኒን አይደለም እንደምን አስበሽ ነው? አንቺ ደግሞ ኬት ነው የመጣሽው? ምን ብለሽ ነው እንደዚህ የምታወሪው? ስትል እኔ ሰምቻለሁ፣ እያንዳንዱን አንድ በአንድ እደርስበታለሁ። ስልክ ስታወሪ ሰምችሻለሁ፣ ሰምችሻለሁ አለቻት። ማን ጽናት ማለት ነው። ከዛ በጣም ተናዳ አለቀሰች። ለዛ ነው ለካም ሰንዬ ከፍቷት ችን መታ የምታውረው ነገር ሁሉ ዝብርቅርቅ ሲልብኝ ምን ሆና ነው እያልኩኝ። ለካም ይቺ ልጅ እዚህ ቤት ካለች በቃ ሰላም የለም ማለት ነው አይደል አለችና በጣም ተናደደችና አለቀሰች። ማን ጽናት ማለት ነው። ለማን አዝና? ለሰኒ ማለት ነው። ምክንያቱም ከአሁን ካሁን የህይወት አጋር ያዘች፣ ከአሁን ካሁን በቃ ፍቅሯን ጀመረች፣ አንድ ቀን ፍቅሯን ልትገልጽ ትችላለች እያሉ በጉጉት ሲጠብቁ ይቺ ሊና የምትባለው ደግሞ ፍቅራቸውን በጠበጠች ማለት ነው። ባለፈው የኪራና የጽናትን ፍቅር በጠበጠች። የእነሱ ደግሞ በስንት መከራ ነው አሁን አብረው መሆን የጀመሩት፣ አንደኛ። ሲቀጥል ደግሞ አሁን ላይ ሰኒና ክብሮም ጥሩ ፍቅር ጀምሮ ነበር። በጣም እያዘነችለት እሱም በጣም እያዘነላት፣ በጥሩ መልኩ እየሄዱ ነበረ። አሁንም ደግሞ ሄዳ ክብሮምን አቅፋው እንዴት ናንተ እኮ መልካም ሰው ነህ፣ እንዳንተ መልካም መሆን እንዴት ነው የሚቻለው ብላ በቁም ነገር የምታወራው መስሎት እንዲህ መልካም መሆን ከፈለግሽ ራስሽን ሁኚ አላት ሊና ከዛ እንደዛ ብሎ እያወራ እያለ እንደ አጋጣሚ ሰኒ ወደ ጽናት እየመጣች እያለ መንገድ ላይ አብሮ ቆሞ እያወሩ፣ ሊና ደግሞ መቼም ሰኒ ለማቃጠል ነው። ለምን በባለፈው ትዝ የሚላችሁ ከሆነ ሰኒ ደግሞ በጽናት ሲመጡባት ማንንም በቃ አትፋታም እና በጽናት ስለመጣችባት ነው። በዛ ንሳ ሰኒ የእሷን ጸጉር ይዛ ንጭት ያደረገችው እና ያንን ቂም በሆድዋ ይዛ አሁን ደግሞ በክብሮም ላይ የምታደርገው ድርጊት ሰኒ ለማቃጠል ነው። እኔ ገብቶኛል፣ በጣም ነው የተረዳሁት። ለምን ሰኒ ለማቃጠል ነው። የባለፈውን መቼም አትረሳውም እና ጸጉሯን ንጭትን ያደረገችው ለምን በጽናት ስለመጣችባት። አሁንም ደግሞ ሊና በሰኒ ስትመጣባት ደግሞ ጽናት መቼም ማተፋታትን ስለእሷ እያወራች ነው አይደል? እሺ እንገናኛለን አለቻት ማለት ነው። እና በዛ ተናዳ ነው ጽናት ያለቀሰችው። እናም ሄዳ ለኪራ ስትነግረው ኪራ ደግሞ አይዞሽ፣ ተረጋጊ ተረጋጊ ጽናቴ፣ እስቲ ወይ ደግሞ ምን ማድረግ አለብን? እንዴት አድርገን ነው ይሄን ነገር ማስተካከል የምንችለው? በቃ ሊና እነሱ ቤት ከገባች በኋላ ሰላማቸውን የነሳቸው የሚገርማቸው ጽናት ደግሞ እባክሽን እንደዚህ አቱኝ ስትላትም፣ አንደኛ የሴተኛ ዳሪ ቤት ማስገባትሽ ራሱ ትልቅ ነገር ነው። ጽናት አንቺ እኮ አላጠፋሽም፣ እኔ ነኝ ቤትሽ በመኖርሽ ያጠፋው ትላታለች። ደግሞ ጽናት ደግሞ ኧረ እኔ እንደዚህ አስቤም አደለም። እኔ እኮ በክፉ አስቤ ሳይሆን ግን ከዛሬ ጀምሮ የኔና የኪራ አልጋ ላይ እንዳተኝ፣ እኛ ሁለታችን የምንተኛበት አልጋ ላይ አተኝ። በፊት እኔ የምተኛበት ፍራሽ አለ፣ እዛ ተኝ አለቻት ጥሩ አመሰግናለሁ አለቻትና እና ለእኔ ፍራሽ ነው የሚገባኝ አይደል፣ ለነገሩ ሴተኛ ዳሪ አደለው መቻነሰኝ ነሰኝ እሱ አመሰግናለሁ ስትል አይ እኔ እንደዛ አስቤ ሳይ እንደዛ አስቤ ሳይሆን ያው የራሳችን ክላስ ላይ እኛን መተኛት የምንፈልጉ አንቺ እዛ ተኚ ስትላት፣ ሊና ደግሞ እንዴ አንቺ የቤት እመቤት ሆነሽ ባለትዳር ሆነሽ እንዴት እዛ ክላስ ልተኝ ቻልሽ? እንዴት እዛ ፍራሽ ላይ ልተኝ ቻልሽ? ብላ ስትጠይቃት አይ እሱስ ታሪኩ በጣም ረጅምና ብዙ ስለሆነ እሱን ሌላ ጊዜ የማዋራሽ ይሆናል ማለት ነው። አሁን ለሂጅና አረፍ በይበት ብላ ጽናት ለሊና ነገረቻት። ሊናም እሺ አለችና ሄደች ማለት ነው ወደ ክላሱ። እና ክላሱን አስተካክላ በመስጠቷ በጣም አሪፍ ነው። ምክንያቱም ባለትዳር ስለሆኑ በነሱ አልጋ ላይ ሁሌ ስተኛ ጥሩ አይመጣም ማለት ነው። እናም ሰላማቸው ትንሽም ቢሆን አሁን ላይ ተመልሷል፣ የኪራና የጽናት ማለት ነው። እንደ ድሮ ባይሆንም ምንም አይልም፣ ሰላማቸው ተመልሷል። ምክንያቱም ያለውን ነገር ባለፈው እውነታውን ኪራ ስለተናገረ ቅዱስም ናሆሜም አውቆ አይደለም ሳያስብን የተፈጠረው አጋጣሚ ነው ብለው ሲያሳምኗት፣ አሁን ላይ ብዙም ባይሆኑም ደህና ናቸው። አሁን ላይ ያው የመጀመሪያ የቀድሞ ሰላማቸው ስለተመለሰ ደስ ይላል። ሲቀጥል ክብሮም እና ሰኒ አሁን ላይ ተለያይተዋል። በጣም ያሳዝናል። ይሄ ሁሉ በሊና ምክንያት ነው። እንደውም ሰኒን ለማረጋጋት እየሮጠ ከስርስሯ ሰኒ እንደምታስቢው አይደለም፣ ሰኒ እንደምታስቢው አይደለም ሲላትም በጥፊ አጠናገረችው። ከዛን አዝናለው አለ እኔ የሴት ልጅ ነኝና ሴት ልጅ ላይ እጄን አላነሳም፣ በጣም አዝናለው አላት። ተጸጸተ። በስተመጨረሻም በተቀመጠችበት ጥሏት ሄደ። ጥሏት ሲሄድ እባክህን አጥፍቻለሁኝ፣ እባክህን ክብሮም ብትለውም ሊሰማት አልቻለም። በሩን በላዩ ላይ ጥርቅ ማድረገና ሄደ ማለት ነው። ከዛ ምን አርጌ ነው? ለምንድን ነው ግን በጥፊ ያልኩትኝ? ምን ሆኜ ነው? እኔ ግን ሰሞኑን ልክ አይደለውም። ምናልባት እንደው ቆይ ምን አለበት ብረዳውስ? ምን አለበት ብረጋጋዝ? ለምንድ ነው ግን የመታውትኝ? ምን ነግቶኝ ነው? ምን ሆኜ ነው አለች። ተጸጸተች ማንን ክብሮምን በጥፊ በመምታቷ። ነገር ግን እዚህ ጋር እኮ አንዳንድ ነገሮችን ሳናጣራ ሳናጣራ መቸኮላችን ጥሩ አይመጣም ብዬ ነው የማስበው። እውነታውን ሳናቅ ሳናጣራ ሰው ላይ ለመፍረድ እና ሰውን በጥፊ ለማጠናገር ባንሮት ጥሩ ነው ብዬ አስባለሁ። ምክንያቱም እዚህ ጋር ክብሮም በክፋት አስቦት ሳይሆን አንገቴን እያመመኝ ነው፣ ባለፈው ኪራ እንቅ ያረገኝን አንገቴን ወደዛ ወደዚህ ለማድረግ አልቻልኩምና እባክህን ተባበረኝ እባክህን። እንደዛን ያለችው ሌላ ምንም ያለችው ነገር የለም በቃ አንገቷን በባዝሊን እያሸያለ። እንደ አጋጣሚ ሳሎን ላይ ነበሩ፣ እሷ እንዳጋጣሚ ገባች። በዛ ላይ ደግሞ መንገድ ላይም በጣም አንተ መልካምና ጥሩ ሰው ነክ ላመሰግን እፈልጋለሁ ብላ ሰታውራም በድጋሚ አየቻቸው። ወይኔ ከባድ ነው። ምክንያቱም እኔ እንደተረዳሁት ከሆነ ሰኒ ክብሮምን በጣም ነው የምታፈቅረው፣ በጣም ነው የምታፈቅረው። ለምን እንደዚህ የሚያመነጭቃት ትክክለኛ ፍቅር ይዟታል እንዴ ድሮ ምግብ ሰርቶ እያበላት ቤት እያጸዳላት እየተንከባከባት እንዴ ክብሮም እኮ በጣም ለሴቶች ሪስፔክት ያለው ሰው ነው በጣም ለሴቶች በጣም ትልቅ ክብር የሚሰጥ ሰው ነው እንዴ ኪራ ራሱ ገርሞታል ክብሮም በጣም ሴቶችን የሚያከብር ሰው ነው በፍጹም ሰኒና ክብሮም ሊጣሉ አይችሉም ሰኒ እንኳን ብትመናጨቅም ብታመናጭቀው ክብሮም እንደዚህ አይነት ሰው አይደለም በጣም ታጋሽና በጣም ለሴቶች ሪስፔክት ያለው ሰው ነው አለ ማለት ነው ክብሮም ለማን ለጽናት ማለት ነው። ጽናትም አዎ በጣም ጥሩ ሰው ነው። በጣም እሱ ታጋሽ ነው፣ ለሴቶች በጣም ትልቅ ቦታ የሚሰጥ ሰው ነው። ግን ሰኒ በጣም እየተነጫነጨች ነው። ምን እንደተፈጠረ አልገባኝም። እስኪ ከሷ እሷን ጠይቄ ከሷ የምሰማው ይሆናል ብላ ስትጠይቃት፣ ክብሮም እና ኒናን አንድ ላይ አየዋቸው ብላ ስትነግር፣ ነገር ሊናማ ከመጣች ሊናማ ሊናማ ከመጣች እኮ ጀምሮ ምንም አይነት ሰላም እኮ ቤታችን የለም። ብቻ ይሻላትና እንደምንም ከዚህ ቤት እንድትወጣ አደርጋለውኝ አለች ማለት ነው ጽናት። ከዛም እሷንማ እኔ እንደው ቢቻለኝ በዚች ደቂቃ በዚች ሰከንድ ነው አሽቀን ጥሬ በረወር ኳት አለች ማለት ነው። ያ ማለት ሰኒ በጣም ነው ክብሮምን የምታፈቅረው ከመውደድም አልፎ ማለት ነው። እንዴት እንደምትመናጨቅ እንዴት እንደምትናደድ ከሊና ጋር አይታ ማለት ነው በጣም ደግሞ ደገምከው እንደገና ደገምከው በጣም አበደች በቅና አበደች አቤት ፍቅር እኮ ከባድ ነው ፍቅር ፍቅር ከባድ ነው አያምጠው ነው የሚባለው እና ፍቅር ሲይዝ እንደዚህ ነው የሚያንገበግበው እንደዚህ ያንገበግባል እና ሰኒ ወዳ ሳይሆን ፍቅር ነው እንደዚህ ስብስፍ ያደረጋት ያው ዞሮ ዞሮ አብረው አንድ እንደሚሆኑ ተስፋ አደርጋለሁ አብረው አንድ እንደሚሆኑ ተስፋ አደርጋለሁ እናም እንደሚሳካላትም ተስፋ አደርጋለሁ እንደሚታረቁም ተስፋ አደርጋለሁ። ምክንያቱም ክብሮም በጣም ጥሩ ሰው ነው። ጽናት በሰኒ ምክንያት ነው ያለቀሰችው። በጣም አዝናለች። ሰኒን ሲከፋት ጽናትን ይከፋታል እና ለዛሬ ዥ የመጣሁት ቪዲዮ ይሄን ይመስላል። ስለነበረን ቆይታ አመሰግናለሁ። እወዳችኋለሁ። ባይ ባይ።